ሰላም ተመልካቾቻችን። በትምህርት መስክ ላይ ትኩረቱን አድርጎ በየሳምንቱ ወደ እናንተ የሚደርሰው አስኳላ መሰናዷችን ጀምሯል። ፕሮግራሙን እየመራው አብሬያችሁ የምቆየው ሳድያ አብዲ ነኝ። የዛሬው የአስኳላ መሰናዷችን እንግዲህ በቴክኒክና ሙያ የሚሰጡ ስልጠናዎች ላይ ትኩረቱን ያደርጋል። በቴክኒክና ሙያ ሰልጥኖም ውጤታማ የሆነ አንድ ባለ ታሪክ አለን። ከራሱ አልፎ እንግዲህ ለሌሎች ስራ ፈጥሯል ማለት ነው። ይህንን ባለ ታሪክም እናቀርብላችኋለን። ፕሮግራሙን አዘጋጅታ የምታቀርብልን ሸምሲያ አበሪሁ ናት። ወደ ዝግጅቱ በዚህ ማሽን ውስጥ በፀሐይ ኃይል የሚሰሩ ወይም ሶላር ኢነርጂ የተባሉ የሚጠሩ ቴክኖሎጂዎች የኤሌክትሪክ ኃይልን በመሰብሰብ ኃይል ሲቋረጥ ጥቅም የሚሰጡ አምፖሎችና ኃይል ማከፋፈያ ወይም ቻርጀሮች ይመረታሉ። የቴክኖሎጂው መስራችና ባለቤት ሙልጌታ እያና ይባላል። ወደዚህ ስራ ከመግባቱ በፊት ያለውን ክህሎት በመያዝ ወደ ባሕር ዳር ፖሊ ቴክኒክ ኮሌጅ በመግባት የሙያ ስልጠና ወስዷል። የምትገኙበት ቦታ ብራምባ ቴክኖሎጂስ ይባላል። ፋክተሪ ውስጥ ነው ያለ ነው። በአጠቃላይ በሶላር የሚሰሩ ከዊንድ ጋር የተያዘ የባትሪ ባክፕ ሲስተም የቤሜ ሲስተሞችን የባትሪ ባክፕ ሲስተሞችን ይሰራል ማለት ነው። ከረንትሊ እስከ ሀምሳ ዋት ድረስ ያሉ ፕሮዳክቶች አሉን። በዲቨሎፕመንት ደረጃ ዲቨሎፕ የተደረጉ ፋብሪካው በሚገጥመው የግብዓት እጥረት ሁልጊዜም ስራ ላይ አይደለም። ተቀጥረው ለሚሰሩ ዜጎች ግን ከሚያገኙት ገቢ በተጨማሪ የቴክኖሎጂ እውቀታቸው እየሰፋ መጥቷል። እዚህ የምንሰራው እዚህ የምታዩ ሶላሮች አሉ። ይሄኛው አምፖል ነው ኃይል ቆጣቢ አምፖል ነው። ይሄ ሶላር ነው። ይሄ ምን እንደሆነ ከዚህ በፊት ስሙን ካልሆነ በስተቀር ዲቴል አናውቀውም። እዚህ መጠን ግን ከቦርዱ ተነስቶ እስከ መጨረሻው ፋይናል ፕሮዳክቱ ስለሚሰራ እያንዳንዱ ኮምፖነንት ምን እንደሚሰራ እንዴት እንደሆነ አሰራሩ፣ እንዴት እንደሆነ ብዙ ነገሮች የምናውቀው ከዚህ ነው። በቴክኒክና ሙያ አልፈን ግን አንደኛ ቴክኖሎጂውን አሁን ያለንበት ዘመኑ አዲስ ነገር ነው ይሄ ከዓለም ጋር ነው እየተወዳደርን ያለ ነው፣ ከኛ ሀገር ጋር ብቻ አይደለም። ስለዚህ በቴክኒክና ሙያ የሆነ ነገር እኛ ፈጠርን ማለት በስራችን የተለያዩ ሰዎችን ይኖሩና ለሌሎች ሰዎች እንትል እንፈጥራለን እኛም ደግሞ ከቴክኖሎጂ ጋር ስለምንገናኝ አዲስ አዲስ ነገር አሁን እኛ ስንነሳ መጀመሪያ ሶላር ነበር፣ አሁን ላንትረን ፓወር ባንክ የተለያየ ነገር ነው፣ እያሰፋ ነው። ቆይታ አይታወቅም። ቴሌቪዥን፣ ስልክ፣ ሌላም ነገር ልንሰራ እንችላለን። ለምን ቴክኖሎጂ መስፋት የሚችል ስለሆነ የሚገደም ነገር ስላልሆነ ማለት ነው። በአማራ ክልል በተለያዩ አካባቢዎች የቴክኒክና ሙያ ማሰልጠኛ ተቋማት ተከፍተዋል። በተለያዩ የሙያ ዘርፎችም ተማሪዎችን እየተቀበሉ የሚያሰለጥኑ አሉ። የባሕር ዳር ፖሊ ቴክኒክ ኮሌጅ ሰልጣኞችን ተቀብሎ በተግባር የታገዘ ስልጠና ይሰጣል። አሁን የሰራን ያለ ነው እንትን ሃይድሮሊክ ሰርኪዩት ነው። ሃይድሮሊክ ያ ማለት በይሄ ኦይል ነው ራሱ አድቫንስ የሚያደርገው ምንም የሚሰራው በኦይል ነው ማለት ነው እና ያ ማለት አሁን የተሰጠን ይሄ ራሱ ሰርኪውት አለ። እሱን ዘቀብለን ነው ይሄን ዲዛይን ነው፣ ራሱ እሱን አይተን እንሰራ ነው። ያ ማለት አድቫንስ እና ሪተርን እንዲያደርግ ማለት ነው። በሞተሩ ነው ኦይሉ እንትል የሚለው ማለት ነው። ይሄ ሞተር ነው ራሱ ይሄ ራሱ አለ ፖር ኬብል ራሱ ይዚ ሞተሩን የሚያንቀሳቅስልን እና በተግባር ነው የሚመስል። ያው ሞተሩ እየሰራ ነው ቆይሉ ነው ማለት ነው። እንትን ያደርግልን ከዛ ከዚህ ጋር ዲስትሪቢሽን እራሱን የቻለ ማከፋፈያ ከዛ ኦፕን ከዛ በዚህ ነው ኮንትሮል ምን አደረገው ምን ቆጣጠራቸው ማለት ነው። አድቫንስ እና ሪተርን ምን ነው ያ ማለት ሪፖዚሽን ዙረን የሰራ ነው የሚያገለግ ኢንዱስትሪዎች ጋር ያ ማለት ደግሞ እስካበት ሎጅ ምናምን የሆነ ማንሳት የምንፈልገውና እሱ እነሱ ለመስራት ነው አሁን እቺ እንደምናያት ከሆነ የእሳት ማንደጃ ናት ብለናል ማገዶ ቆጣቢ ናት የተለያዩ ነገሮች መስራት ይችላል ሞር ለምሳሌ አሁን እንደ ስጋ መጥበሻ ምናን ተጠቀማት ይችላል ካለው እሳት አንጻር እና በዚህኛው ኖርማል ይሄን የምንጠቀመው እንደ እሳት እንለኩሰውና እሳቱን እናስገባዋለን። ልክ እሳቱን ለኩሰን ካስገባን በኋላ በዚህኛው እንጨቱ እናስገባለን ማለት፣ በዚህ የእንጨት ማስገብ ያለው እንጨቱ በዚህ ከገባ በኋላ ከዚህ ጋር እንጨቱ የገባው እንጨት የሚወጣው እሳት እንዳያገኘው እንዳይወርድ እንጨቱ የተሰራለት ብረት አለ በስተ ውስጥ ከዛ ውጭ ኖርማሊ። ይሄኛው በዚህኛው አመዱን እናስወጣለን ማለት እዛውን፣ ፍሌሙ በዚህ ይወጣና ኖርማሊ እሳቱ ከላይ ነው የሚፈልገውን ነገር የምንሰራው ወይም የምንጠብስ በዛ አይነት መንገድ ሰርተናል። ያው የተለያዩ ነገሮች ምሰራሉ። ያው እቺ ደግሞ እንደምታዩት ቴብል ናት። ካለው አንጻር በአርኤችኤስ እና በኤስኤችኤስ ነው የተሰራችው። ኖርማሊ ቴብሉ ሐሳቡ ለቴብል ነው የተዘጋጀችው። ከዚህ ጋር ፍሬም ወይም ኤምዲኤፍ እናደርግባትና በላይ መስቴት እናደርግባታለን። እንደዛ አድርገን ነው ለቴብል ነው ለመጠቀም ሐሳብ ያዘጋጀ የታሰበው ታቅዶ የተሰራው እንደዛ ነው። አሁን ላይ እንደምታዩት እየሰለጠኑ ያሉት ሞር 70 በ30 የምንለው ኦር ደግሞ ሞር የሆነውን ፕራክቲካል ስልጠና ነው እየሰለጠኑ ያሉት፣ ግን ሲነሱ ከቲዮሪው ነው በተወሰነ መልኩ የቲዮሬቲካል ፓርቱን እናሰለጥናቸው እና ከዛ በኋላ እያንዳንዱ ኮርስ ፕራክቲካሊ እንዲያልፍ ነው እያደረግን ያለ ነው። ያ ማለት አይታችሁት ከሆነ አብዛኛው ማህበረሰብ አሁን ተመርቆ ስራ አጥ የመሆን እድሉ ሰፊ እየሆነ ስለሆነ ያን ለመቅረፍ በተቻለ መጠን እዚሁ ላይ ፕራክቲካሊ ብቁ ሆነው እንዲወጡ አይታችኋል። የደረጃ ሁለት ማለት ገና ሁለተኛ ዓመት ላይ ያሉ ተማሪዎች ናቸው፣ ግን የሰሩትን ፕሮጀክት ደግሞ አይታችሁታል። ከዚህ በፊት ቃለ መጠይቅ ያደረጋችሁት ልጅ የኔ ተማሪ ነው አጋጣሚ ሆኖ። ስለዚህ በዛ ደረጃ በእያንዳንዱ ኮርስ ፕሮጀክት ቤዝድ የሆነ ስልጠናው ከሄደ እነዚህ ልጆች ራሳቸውን ችለው ሲወጡ ራሳቸውን ችለው ቢያንስ እንኳን እጅ ወዳፍ የሚሆንበትን እድል ያገኛሉ ኦር ደግሞ ራሳቸውን ችለው የሚሰሩበት እድል ሰፊ ይሆናል ማለት ነው። በተቋማችን አራት ካምፓሶች አሉ። በዋናነት ስልጠና እየሰጡ ያሉት አሁን የምንገኝበት ዋናው ግቢ ወይም ኢንዱስትሪያል ካምፓስ የምንለው ላይ የሆቴል ቱሪዝም በሙያዎች የምንሰጥበት ተቋም ነው። ጋርመንት ቴክኖሎጂ፣ ኤሌክትሮ ቴክኖሎጂ፣ ሜታል ቴክኖሎጂ፣ ውድ ወርክ ቴክኖሎጂ፣ አውቶሞቲቭ ቴክኖሎጂ፣ አይሲቲ እና የማዘጋጃ ቤታዊ ሙያዎች የምንላቸውን ስልጠና የምንሰጥበት ከደረጃ አንድ እስከ ደረጃ አምስት፣ እንዲሁም በተለያዩ ሙያዎች በነዚህ ዘርፎች ደግሞ ያጫጭ ስልጠና እየሰጠንበት ያለ ነው። ቀጣዩ ግቢ ላይ ደግሞ ሌላኛው ኮንስትራክሽን ካምፓስ የምንለዋለን። በኮንስትራሽን ካምፓስ የህንፃ ግንባታ በተለያዩ ዘርፍ በስሩ ብዙ ሙያዎች አሉት። የመንገድ ስራ ቴክኖሎጂ የሰርቬይንግና ድራፍቲንግ ቴክኖሎጂ የሚሉ የደረጃ አንድ እስከ ደረጃ አምስት ሆኖ እዛው ካምፓስ ላይ ደግሞ በሳተላይት ፕሮግራም በአምስት ፕሮግራሞች የዲግሪ ፕሮግራም የምንሰጥበት ነው። ሶስተኛው ካምፓሳችን የዲያስፖራ ካምፓስ የምንለዋለን የግብርናና የውሃ ትምህርት ክፍሎች የምንሰጥበት በስራቸው ብዙ ሙያዎች ያሉበት ነው። አራተኛው ካምፓስ ስልጠና እየሰጠ ያለው ቀበሌ አስር ላይ ያለ ከባህር ዳር ጨርቃ ጨርቅ ፋብሪካ ጎን ላይ ያለ የጨርቃጨርቅ ቴክኖሎጂ የሽመናና የኬሚካል ፕሮሰሲንግ ስልጠናዎች የሚሰጥበት በጣም ገበያው ላይ ተፈላጊ የሆነ ሙያ ነው፣ እየሰጠንባቸው ያሉት ሙያዎች። እንዲሁም ቀደም ያልገለጽኩት በከበሩ ማዕድናት መቁረጥና ማስዋብ፣ እንዲሁ እና ጌጣጌጥ ስራ እዚህ ዋናው ግቢ ላይ ይሰጣል እና በአጫጭርም በመደበኛው ስልጠና እየተሰጠነ ያለው አሁን ከረንትሊ ወደ 4486 የሚሆኑ የመደበኛ አንደኝ ከደረጃ አንድ እስከ ደረጃ አምስት የሚሰለጥኑ ሰልጣኞች አሉን። በቀና በማታው ፕሮግራም በመደበኛ ከሺ በላይ ደግሞ አጫጭር ስልጠናዎች ተሰጠዋል፣ ከሐምሌ አንድ ጀምሮ በዚህ በጀት ዓመት ማለት ነው። በቴክኒክና ሙያ ተቋማት የሚሰጡ የተለያዩ ሙያዎች አሉ። ዜጎች ዝንባሌያቸውን ለይተው በሙያ እንዲታገዙ በማድረግ ስራ ፈጣሪ መሆን የሚያስችሉ ናቸው። ቴክኒክና ሙያ የመጣኝ አንዳንድ ነገሮችን ሙያዊ የሆኑ ነገሮችን ለመልመድ ነው። ብዙ ጊዜ የኔ ሆቢ ኤሌክትሪካል ነገሮች ላይ ፎከስ አደርጋለሁ ማለት ወዳሉ ኤሌክትሪካል የሆኑ ነገሮች ላይ ማለት እነዚያ ኦፕሬት ማድረግ እና መስራት የሆኑ ነገር መፍጠር ወዳለውና ያንን ነገር ሞር ለማወቅ አድቫንስ ለማድረግ ነው ቴክኒክና ሙያ የገባሁት እና ስገባም ደግሞ እንደጠበቅኩት በጣም አሪፍ ሆኖ ነው ያገኘሁት። ተመችቶኛል። ብዙ ነገሮችን ከገመትኩት በላይ ብዙ ነገሮችን አውቅበታለሁ። አሁን ለምሳሌ ኤሌክትሪካል እየተማርኩ ነው። ለምሳሌ ስለ ሃይድሮሊክስ እየተማርኩ ያለ ስለ ሞተር ኮንትሮል የተለያየ አይነት በቃ ኢንዱስትሪ ላይ ያሉ ሞተሮችን በሙሉ እንዴት ኦፕሬት እንደሚደረጉ፣ እንዴት ኢንስታል እንደሚደረጉ ሁሉንም ነገር አስተምረውናል። በጣም አድቫንስ አድርገው ማለት ነው። በቃ ምንድነው አሁን ልዩነቱ ትኩረት በቃ ትኩረት መስጠትና ያለ መስጠት ብቻ ነው እንጂ የሚያስተምሩት ነገር በጣም ደስ የሚልና ከበቂ በላይ ምን ነው የብረት በየዶችን የተለያዩ አሁን ላይ ከቲቶር ወጠን ወደ ተግባሩ እየገባ ነው። የብረት ስነክ ነገሮችን በሙሉ እናቃለ። ስለ ሳይንሱ ጥልቅ ሳይንስ አለው ራሱን ይቻለ ሳይንስ አለው። ስለዛ ደግሞ ጥናት አለው ራሱን ይቻለ። እሱን ደግሞ አቀንኖታለን። አስራ ሁለተኛ ክፍል ጨርሰው የማይሰለጥኑ ተማሪዎች አሉ። ለነሱ የሚፈልጉት። በሚፈልጉት ተሰጦ ባላቸው ሁሉም ሰው ወይ ደሞ አሪፍ በሆነው ምናም ሰው በሰው አይቶ ሲሆን ፍላጎቱን አይቶ የውስጡን ተረድቶ ምናም መጥቶ እዚህ ቢሰለጥን፣ ሁሉም ዘርፍ አለ። በጣም ብዙ የተለያየ ሙያ እንትን ነው እዚህ የሚሰለጥኑ በጣም ብዙ ነው ያለው። ያን መርጠው ቢሰለጥኑ በጣም የተሻለ ባለሙያና ሀገርንም ይጠቅሙ ይሆናሉ ብዬ አስባለሁ። የባሕር ዳር ፖሊ ቴክኒክ ኮሌጅ የ ሌቭል ቱ ተማሪ ነኝ። አምስተኛ አመት ነው የተመዘገቡት። ሌቭል ፋይፍ ነው የተመዘገቡት። የሁለተኛ አመት ተማሪ ነኝ። አሁን ከዚህ ባሕር ዳር ፖሊ ኮሌጅ የምናገኘው ትምህርት በጣም አሪፍ ነው። ብዙ ነገሮችን እንድንሰራ አድርጎናል። በሌቭል ቱ የተለያዩ ፕሮጀክቶችን እየሰራ ነው። ወር እንደነዚህ አይነት ለምሳሌ የማገዶ ቆጣቢ ነገሮችን እየሰራ ነው። እነዚህ የማገዶ ቆጣቢ እንጨቶች የምናያቸው የምናያቸው የምንጠቀማቸው በኢሚዲፍ ተደርጎ ኦልሬዲ በመስታይት ማርገን የምንጠቀማቸው ፍሬም አርገን የምንጠቀማቸው ቴብሎችን እየሰራ ነው እና ምን አገኘው ትምህርትም አሪፍ ነው ሌሎችንም ወደዚህ ትምህርት ገብተው እንዲሰሩ ብና በረታታ አሪፍ ነገር የሆነ ነገር ነው የተሻለ ሙያ ይዤ የተሻለ ነገር ለመስራት ነው ለግል የተሻለ ነገር ለመስራት ሙያ ያለው ሰው ጾሙን አያድርም እንደሚባለው በቴክኒክና ሙያ የሰለጠኑ ዜጎች ከራሳቸው አልፈው ለሌሎች የስራ እድልን መፍጠር እንዲሁም አዳዲስ ቴክኖሎጂዎችን ማመንጨት ይችላሉ እዚህ ጋር የምትመለከቱት ፕሮዳክት ምናመርታቸው ሞዴሎች ውስጥ አንደኛው ነው። ሜይንሊ የሶላር ሆም ሲስተም ተብሎ ነው የተሰራው። በገጠር ለሚኖረው ማህበረሰብ፣ በከተማም ለሚኖረው ማህበረሰብ የኤሌክትሪክ መቆራረጥ ሲመጣ ለከተማው ማህበረሰብ፣ ለገጠሩ ደግሞ ቶታሊ ኩራዝ ለሚጠቀመው ማህበረሰብ የሀይል አቅርቦትን በላይት መልኩና እንደዚሁም የቀጥታ የዲሲ ከረንትን ለስልክ ቻርጅ የሚያቀርብልን ፕሮዳክት ነው። እንግዲህ ሜይንሊ ይህ ፕሮዳክት ኦልሞስት ኦል በሚባል ደረጃ ከቦርድ ጀምረን እዚሁ ሀገር ውስጥ ነው የተሰራው። ቦርዱን ዲዛይን ያደረግ ነው እኛው ነን፣ የኛው የራሳችን ኢንጂነሪንግ ቲም ነው ዲዛይን ያደረገው። ቦርዱን ዲዛይን አደረግን፣ የዚህን የባትሪ ኮንትሮል ሲስተም እንደዚሁ ዲዛይን አደረግን። እዚህ ላይ በምታዩት የማኒፋክቸሪንግ ፕሮሰስ መሰረት ማኒፋክቸር ተደረገ ወይም ተመረተ ማለት ነው። እዚሁ ከውጭ ከሚገባው ፕሮዳክት አንጻር ይሄ በጣም ትልቅ የዋጋ ቅናሽ አለው። የሀርድ ከረንሲንም እንደዚሁ ይቆጥብልናል ማለት ነው። ሁለተኛው ፕሮዳክታችን ሀይል ቆጣቢ ወይም ደግሞ ኢመርጀንሲ በልብ ይባላል፣ ሎጋ ብለን ሰይመናታለችን ፕሮዳክት። ይህ ምንድነው መሰላችሁ የሚያደርገው? ውስጡ ሊቲየም አዮን ባትሪ አለው። ውስጡ በሰበሰበው ባትሪ አማካኝነት መብራት በሚጠፋበት ጊዜ ከተማ ውስጥ ለሚኖረው ማህበረሰብ ማለት ነው ሀይል ሰብስበው መብራት ከጠፋ በኋላ ከአራት እስከ አስራ አምስት ሰዓት ባለው ላይት ያቀርብልናል ማለት ነው። አሁን ምንም ኤሌክትሪክ ጋር አልተገናኘም። ውስጥ ባለው ባትሪ ነው እየሰራ ያለው። ከቴክኒክ እና ሙያ ኮሌጅ ወጠው የራሳቸውን ቢዝነስ ለምሳሌ አሉሚኒየም ወርኩ ሰርተው በጣም ብዙ በሀብት ያካበቱ እኛ ጋር የተመረቁ ብዙ ልጆች አሉ። እዚህ እኛው ሼር ላይ ስትሄዱ 11 ሼር ላይ ብዙ ልጆች አሉ። እኛ ጋር ተመርቀው የራሳቸውን የብየዳ ቤት፣ የጣውላ ቤት ከፍተው ራሳቸውን ችለው ቤት እያስተዳደሩ ያሉ እና እኔ ይሄ ነው የምለው። ቁጥር አይደለም ብዙ ብዙ ብዙ የሰው ኃይላችን እየወጣ ያለ ከየትኛው ሙያ ዘርፍ። ከቴክኒክና ሙያ ውጤት ተኮር ትምህርትና ስልጠና ነው ስንል፣ ዋናው አሰልጥኖ መልቀቅ ሳይሆን ከስራ ትስስር ጋር የመጨረሻው ኢንድ አውትካማችን ወይም ውጤታችን ኢምፓክት አሰስ ይደረጋል። የተመረቁ ሰልጣኞቻችን የት ነው ያሉት? ምንድነው የሚሰሩት? በግላቸው መስራት የሚችሉበት ሁኔታ አላቸው። በተቀጥረው የሚሰሩበት አለ የስራ አውደሪ እናዘጋጃለን ድርጅቶች መጣው ምንም ሳይንገላቱ ተመራቂዎቻችን የሚሰሯቸውን ፕሮጀክቶች እየሰሩ ምን መስራት እንደሚችሉ ያሳያሉ። ከዛም ቀጥታ ኢንተርቪው አድርገው በራሳቸው ቃለ መጠይቅ የሚቀጥሩበት አለ። አሁን መተማመኖች አሉ። በስልክ ደውለው ይህን ያህል ባለሙያ ፈልጋለሁ የሚሉበት አለ። ቀጥታም ኮሌጃችን ወስደው ይወሰዱ አሉ። ለምሳሌ አንዱን ብንጠቅስ የዊቪንግ ኤንድ ኒቲንግ የሚባል 37 ተመራቂዎች 22ቱን አንድ ድርጅት ነው የወሰደው አስራ አምስቱን ደግሞ ሌላኛው ድርጅት እዛው ተቋማችን ጋር ደርሰ መጣው ማለት ነው። እንደዚህ አይነት ስራዎች አሉ፣ ግን ብዙዎች አይደሉም። ሁሉም እንደዚህ አይነት ስራዎችን ልንሰራቸው ይገባል። የድርጅቶቹ መቀናጀት በጣም አስፈላጊ ነው። አጋርነታቸውን በጣም እንፈልጋለን። ውይይቶች አሉን፣ በተደጋጋሚ የጀመርናቸው ውይይቶች አሉ። እነሱን አጠናክር መሪ ያስፈልገናል። የተግባር ስልጠና ደግሞ ጥቅሙ ፋብሪካዎች ውጤታማ እንዲሆኑ ጥራት እንዲጠበቅ ለማድረግ እየጣርን ያለነው ሁኔታ ነው ያለው። ክፍተቶች ይኖራሉ። ክፍተቱ የሚሞላው ደግሞ ኢንዱስትሪ ላይ ልምምር ሲያደርጉ ስለሆነ ኢንዱስትሪዎች ይህን በትኩረት እንዲይዙልን እንፈልጋለን። በእርግጥ እውቅናም የሰጠናቸው ጥሩ ጅማሮ ያላቸው አሉ። የእነሱን ተሞክሮ ማስፋት ያስፈልጋል። ሁሉም ድርጅቶች ላይ እንደዚ አይነት ስልጠናዎች እንዲሰጡልን እንፈልጋለን። ሙያን የሚያሰለጥኑ ተቋማት የሚጠበቅባቸውን ያህል ሰልጣኝ ተቀብለው እያሰለጠኑ አይደለም። የሰልጣኝ ቁጥር ውስንነት አለው። በእርግጥ በአጫጭር ስልጠናው እየተሳተፉ ነው ልንል እንችላለን ግን በአጫጭር ስልጠና ደግሞ ብዙ ሰፊ እውቀት፣ ክህሎት ላይገኝ ስለሚችል የአጭር ጊዜ ስለሚሆን በተወሰኑ ነገሮች ለጊዜው ስራ መፍጠሪያ ሊሆናቸው ይችላል። ግን መዳበር ስላለበት ሰፊ ሙያ አማራጮች አሉ። በሚፈልጉት ሙያ አማራጭ አሁን ደግሞ ዓለም አቀፍ ገበያዎች ስላሉ ብዙ ባለሙያዎች ከሀገር ውስጥ ሳይሆን ከሀገር ውጭ የሚፈለጉበት ሁኔታ ስላለ ብዙዎች መርጠውት እንዲመጡ እንፈልጋለን። ቁጥሩ እያነሰ ነው። ባለፈው አመትም በዚህ አመትም ከምንጠብቀው አንጻር አንደኛው የግንዛቤ እጥረት ነው ብዬ አስባለኝ ያለው አመለካከት ሙያ ፈጥሮ በብዙ ነገሮች አማራጮቹን አለማየት፣ ሙያዎችን አለማወቅ ወዴት የት ላይ እንደሚገኝም ከአለማወቅ ግንዛቤ እጥረት ይኖራል። ሚዲያዎች እዚህ ላይ ትልቅ ሪስፖንሲቢሊቲ አለብን። እኛም የራሳችን ሙያዎችን በደንብ አድሬስ ማድረግ ከዚህ በፊት እኛ ጋር ሰልጥነው ልምዳቸውን የሚያካፍሉበትን ሁኔታም በሰፊው መፍጠር አለብን። የግንዛቤ እጥረት መፈታት አለበት። ወቅታዊ ሁኔታዎችም ሊሆኑ ይችላሉ፣ የሚል አለኝ። በዙሪያው አካባቢ የሚመጡ ሰልጣኞች ብዙ ነበሩ። አሁን ከተለያዩ ግጭቶች አንጻር ሊሆን ይችላል። ይሄ ጥናት ሊያስፈልገው ይችላል። በእርግጥ እንደዚህ አይነት ነገሮች ስጋቶች ምናምን ስለሚኖር በዚህ ወይ ይቀንሷል ብለን እናስባለን። ሌላኛው ደግሞ የወጠው ስራ እንዴት ማግኘት እንደሚቻል አሁን ያለው ወደ ዲጂታል ስለሆነ ብዙ ነገሮቹን እዚሁ እየሰለጠኑ እዚህ ተደራጅተው የሚወጡበትን ሁኔታ እየተፈጠረ ነው እና ይህንን እድል እንዲጠቀሙ እንመክራለን። በ12ኛ ክፍል የጨረሰ ማንኛውም የትኛውም ውጤት ያለው ደረጃው ነው እንጂ የሚለያየው እኛ ጋር መጥተው መሰልጠን የሚችሉበት ሁኔታ አለ። ግዴታ ደረጃ አምስት ለመድረስ ከታች ነው የሚጀመረው ስልጠና ና ያንን ሰልጥነው ስራ ጀምረው ወይም ተቀጥረው የአንድ ዓመት የስራ ልምድና የብቃት ምዝና ካላቸው ደግሞ የሚቀጥለውን ደረጃ መማር የሚችሉበት ሁኔታ ስላለ ይህም በደንብ መገንዘብ ያስፈልጋቸዋል። ዲግሪ ፕሮግራም ካልገባው የሚልም ካለ በዚሁ በሚፈልጉት ሙያ መቀጠል የሚችሉበት ፕሮግራም ስለተቀረጸ ይህን መጠቀም የሚችሉ መሆኑን እንዲገነዘቡ እንፈልጋለን። ስራሁለት ነው የጨረስኩት ከዛ ወደዚ ኖር ወደ ሌላ ትምህርት ሌላ ቦታ ነበር የደረሰኝ እና ወደዛ ከምትሄድ ምናምን ብሎ ነው ወደዚ የገባሁት። ወደ ሙያ እና ውጭ ላይ ስራ ምናምን ይለኛል ሰው፣ ግን በልምድ ካገኙት ሰዎች ብትወስድ ይሻላል መዋል ትችላለ የለ መስራት ምናምን ብለው ነበረ። ወደ ሙያና ቴክኒክ ከገባሁ በኋላ ኖርማሊ ቱሎችን ሜዥርመንት ኩፕመንት የተለያዩ ነገሮች እናውቅያለን። ያን ከማወቅ አንጻር ደግሞ ሞር ዲፌክቶችን ለምሳሌ የምንሰራውን ነገር በብየዳ ስንሰራ ለምሳሌ አሁን ዊዘውት ዲፌክት ነው የምንሰሩት። ዲፌክት ካለውም ምን አይነት ነው ዲፌክቱ ብለን አውቀን ነው የምንሰራው። የተሻለ ነገር አግኝተናል። ይሄን ስንሰራው ቴክኒክ እና ሙያ ውጭ ላይ ሆኜ ያለኝ አመለካከት ምናምን በጣም ተቃራኒ ነው። ገብቼ ሳይሆን ነው ገብቼ ሳይሆን ግን ሌላ ፍጹም በጣም የሚወደድ በቃ እንዲሁም የሚገፋፋሽ ነው የምትሉ ራሱ እንጂ ውጭ ላይ ሆነች ምናምን ስታዩ ሰው ውጭ ላይ ያለው የሚባለው ምናምን ሌላ። ግን ውስጥ ላይ ገብተሽ ስታዩ ደግሞ የበለጠ ደስ የሚል ነገር ነው ያለው። በቃ ሁሉን ነገር በተግባር ነው የምታየው። ቲዮሪ አይደል? ቲዮሪ አሁን እኛ በቃ ቲዮሪ ብቻ ነው የምወስደው አይደል ብዙ ጊዜ ይበዛል። ከዚህ ግን ፕራክቲካሉ ነው የሚበዛው። እሱ ደግሞ በጣም አሪፍ ነው። ደው እኔ አሁን ቴክኒክና ሙያ ነው እኔ እውነት ነው የምነግራችሁ፣ በጣም ዝቅ አድርጎ የሚመለከተው እኔ በጣም ይገርመኛል። እኔ በጣም የወደድኩት በጣም የተመቸኝ ትምህርት ነው በቃ። መጣው ሞር ሲያዩት ነው በቃ የሚረዱት። ብዬሽ የማሰብ ገብቶሻል አሁን እንዲኑ አሪፍ ነው አሪፍ ነው ብላቸው ላይገባቸው ይችላል ግን መጥተው ይማሩ በቃ እንዲማሩ ትሪኮመንድ አደርጋለሁ። በሚፈልጉት ዲፓርትመንት መጥተው ይማሩ። ከዛ የራሳቸው ጥረት ነው እንጂ ወሳኙ ነገር እስከሚፈልጉት ድረስ አሁን ነኝ ማሽኖች የትም ቦታ የሉም እዚህም ከዚህም አሁን ነኝ ሶስቱም አሁን ይሄ ሃይድሮሊክስ ነው። ከዚህ ይሄን ከመግባታችን በፊት ከዚህ ላይ ኑማቲካል በኤር ፕሬሸርም ስንሰራ ነው የቆየም ባጋጣሚ እኛ ሃይድሮሊክስ ይህን ስንገባ ስለመጣችሁ ነው እና በጣም ብዙ በጣም ብዙ ኤሌክትሮኒክ በሴንሰር በተለያዩ ነገሮች የተለያየ ነገር ነው ስንሰራ የቆየ ነው እና በጣም ከዚህ በፊትም ደግሞ እነሱን አይታቸዋቸው ከሆኑ የተለያየ አይነት ሞተር ይዘው በኢንተርቼንጅ እያደረጉ የሞተሩን ያዙሪቱን ምናምን ፌዝ ቼንጅ ምናምን ሲያደርጉ ምናም በቃ ይሆናል። ኮኔክሽን ቼንጅ አውቶማቲክ የሆነ ማለት ያ ሁሉ የሚማሩት ከዚህ ከመጡ በኋላ ነው። ማንም ሰው ከምንም ተነስቶ ከዚህ የምንማረውን ማወቅ አይችልም። ሞር ሲመጣና ሲማረ ነው የሚያውቁ። በጣም አሪፍ ነው። ያ መጣው እንዲማሩ ሁሉንም መክራቸዋለሁ። እንደውም እንደውም እኔ አሁን ያው አሁን ነው ግቢም እማራለሁ ግቢም እማራለሁ እውነት ነው የምነግርሽ። አዎ ግን እዚህ ስመጣ የምማረው በጣም ደስ ብሎኝ ነው። ለእዛ ነው እዛ ያለውን ሁሉ እየመጣ የምማር ከእዚያ ያለውን አፕሊኬሽን በጣም ስለምወደው ፕራክቲካል ላይ የማጠፈውን ጊዜ በጣም ስለምወደው እና ብዙ ነገር እያወኩበት ስለሆነ ገብቻ እየመጣ የምማር እና በጣም ወድጀው አለው። ሌሎችንም ማንኛውንም ሰው የምመክረው እኔ በቃ ትምህርቱን ልክ አስራ ሁለተኛ ክፍል ከጨረሰ በቃ ይሄን መጥቶ ማየት አለበት። ብቻ ኢንተረስቱም ግን ማወቅ አለበት ምንድነው መማርያ አለብኝ የሚለውን ነገር። ኢንተረስቱም ካወቀ በኋላ በቃ አሁን ለምሳሌ ኤሌክትሪካል ነገር የሚወድ ከሆነ እንደኔ በእርግጠኝነት ሪኮመንድ የማደርገው እዚህ መጥቶ እንዲማረው። በጣም አድቫንስ ነው። ብዙ ነገሮችን ነው የሚያስተምረ ነው እና ቴክኒክና ሙያ የሚሰጠውን ጥቅም ሞር አሁን እኮ የምታዩዋቸው ኢንተርፕራይዞቻችን ከቴክኒክና ሙያ የወጡ ናቸው። በጣም አብዛኞቹ ኢንስትራክሽን ላይ ድጋፍ በምሰጥ ጊዜ የምናገኛቸው እኛ ተማሪዎች የነበሩ ናቸው። ስለዚህ ቴክኒክና ሙያ ላይ ሰልጥነሽ በተቻለ መጠን የራስሽን የሆነ ነገር ምጪበት የሙያ ክህሎት የምታገኝበት ብዙ የሥራ እድል የምትፈጥሪበት ተቋም ነው ቴክኒክና ሙያ ኮሌጅ። ስለዚህ በዚህ ደረጃ ሰው ተረድቶት የራሱን የሆነ ነገር እንደሚጀምር በየትኛው ሙያ ሰልጥኖ የራሱን የሆነ ነገር ትንሽ ዬም ቢዝነስ ራን የሚያደርግበት እድል ከቴክኒክና ሙያ ኮሌጅ ሰልጥኖ ሲወጣ እንደሆነ ተረድቶ ወደ ቴክኒክና ሙያ ኮሌጅ መጥቶ ስልጠናውን እንዲወስድ በአጭር ጊዜም በረጅም ጊዜም ስልጠና ስልጠናውን መውሰድ እንዲችል በዚሁ አጋጣሚ ጥሪ ማስተላለፍ እንወዳል በዚህ ሰዓት በጣም ማንም ሊቀድመው የማይችል መምህር ኢንተርኔት ላይ አለ። ያን መምህር ተጠቅሞ አንድ ወጣት ወይም ደግሞ ያለፍኩበትን ነው የምነግርሽ። አሁን ያን መምህር ተጠቅሞ እንደ ቴክኒክና ሙያ አይነት ተቋማትን ተጠቅሞ ሁለቱን ኮምባይን አድርገ መምህሩን ለሶፍት ስኪሎች ለሚመጡ ወደ ጭንቅላት ውስጥ ለሚገቡ ዴታዎች እንደ ቻት ጂፒቲ እንዲሁም ሌሎችን አይነት የኤአይ ፕላትፎርሞችን በመጠቀም ራሱን ያስተምር። እንደ ቴክኒክና ሙያ አይነቱን ደግሞ ሂዶ ቻት ጂፒቲ ላይ የተማረውን እዛ ላይ ኮሌክት ያደረገውን ኢንፎርሜሽን ኢምፕሊመንት የሚያደርግበት ራሱን የሚቀይርበት አክቹዋል ነገሩን የኢምፕሊመንቴሽን ስራዎችን የሚሰራበት ቦታ ቴክኒክና ሙያውን ማድረግ ይችላል። ይህ በጣም ለወጣት ስጀስት ማድረገው ነገር ነው። ሂደሽ ኤአይ ፕላትፎርም ላይ ትማሪያለሽ ቲዮሪ ነገሩን፣ ቴክኒክና ሙያ ገብተሽ የፈለግሽውን ነገር ኢምፕሊመንት ማድረግ ትችላለሽ። እዛ በጣም ብዙ ሪሶርስ አለ፣ ማሽኖች አሉ፣ የቴክኒካል ጋይድ የሚያደርጉ መምህራኖች አሉ። እነሱን በመጠቀም የምትፈልጊውን ነገር መስራት አን ወደፊት ልታሳኪ የምትፈልጊውን ነገር ማሳካት ትችላለች። ለዛ ቴክኒክና ሙያ በጣም ትልቅ ድርሻ አለው። የሙያ ተቋማት የዜጎች የስራ መንገድ ናቸው። የበለጠ እንዲጠናከሩ የሚመለከታቸው አካላት በጋራ ሊሰሩ ይገባል። አሁን ሰው የሚፈልገው ሞር ሰልጥኖ ከዚሁ የስራ እድል ተፈጥሮለት፣ ከዚሁ ተደራጅቶ አክሰሱ ተሟልቶለት ቢወጣ ያን እያየ ሌላው ተማሪ ነገ ነገ የማይመጣበት እድል የለም። እዚህ ላይ ግን መንግስት ኮሌጁን ትኩረት አድርጎ መስራት ቢችል እዚሁ ላይ የስራ እድል እየተመቻቸላቸው ለምሳሌ የብድር አገልግሎት የቦታ የምናምን የሚባሉትን እዚሁ ላይ ተመርቀው ሳይወጡ እዚሁ ላይ እየተደራጀ ተማሪዎቹም የሚያስፈልገውን ግባት እያሟሉ እዚሁ ላይ እያደራጀን የስራ እድል እየፈጠርን የምናስወጣበት እድል ቢኖር ሞር ደግሞ የተማሪውን ቁጥር መሳብ የሚቻልበት እድል ይኖራል ብዬ አስባለሁ። እንዲሁም እንደ ባሕር ዳር ፖሊቴክኒክ ኮሌጅ ከኢንዱስትሪ ባለሀብቶች ጋር ሊንኬጅ ፈጥሮ የስራ እድል የመፍጠር እንትኑ ከሌሎች ኮሌጆች የተሻለ ነው። በየጊ በየአመቱ ከኢንዱስትሪ ባለሀብቶች ጋር በጋራ ተወያይቶ የጋራ እንትን ውል ተፈራርመው ሰራተኞች በተመረቁበት ሰዓት የስራ እድል እንዲፈጠርላቸው የሚደረገው ስራ ሞር የሚያበረታታ ነው። ግን ይሄኛው አሁንም ሙሉ ነው ማለት አይቻልም። ኢንዱስትሪ ባለሀብቶችም ትኩረት አድርገው ወደኛ ኮሌጅ መጣው የተሻለ ሙያ ያላቸውን የተሻለ ክህሎት ያላቸውን ሰልጣኞቻችን እየወሰዱ የስራ እድል ተጠቃሚ እንዲያደርጓቸው ቢደረግ ብዙ ወጣቶች ባለሀብት ይሆናሉ። ከምንጠብቃቸው ከምን ጠብቃቸው አንጻር ላይሆን ይችላል እንጂ ጥሩ እዚህ ተመርቀው ተቋማቸውን መልሰው የሚረዱ የሚያግዙ የሚያሰለጥኑ በድርጅታቸው ሰራተኞች አድርገው የሚቀጥሩ ብዙ ወጣቶች አሉ። እነሱን በጣም ማመስገን እንፈልጋለን። ይቀጥሉ፣ ይበርቱ። ሌሎችም ልምዳቸውን ወስደው በዚህ መልኩ ስራ እንድንሰራ ማሳሰብ እፈልጋለሁኝ። ዋናው የሚሰለጥኑት ልጆቻችን ናቸው፣ እህቶቻችን ወንድሞቻችን ናቸው። ይሄ ደግሞ እያደገ ማህበረሰቡንም እንዲያገለግል ብቁ ዜጋንም እንድናፈራ በጋራ መስራት ያስፈልገናል። የተጀማመሩ ስራዎች በደንብ ሰፍተው መሄድ አለባቸው። ብዙ ድርጅቶች ላይኖሩ ይችላሉ፣ ግን ያለውን እራሱ የሚያረካ አይደለም። ያለው የገበያ ፍላጎት አሁን ካለን ከምናቀርበው አንጻር ውስንነት አለው። ድርጅቶች ሙሉ አቅማቸውን አሁን ባለምንበት ወቅት ብዙ ስራዎች እንትን ሊያርጓቸው ይችላሉ ግን አሁንም ቢሆን ሰራተኛ ይፈለጋል፣ ባለሙያ ይፈልጋል። እውቀትና ክህሎት ያለው ደግሞ ከመቀጠር አልፎም ደግሞ ምን ማድረግ ይችላል? በራሱ ስራ ፈጥሮ ለሌሎችም የስራ እድል የሚፈጥሩበት አለ። እነዚህን የተወሰኑም ቢሆኑ የምናሳያቸው አሉ። ተመርቀው ኦፕሬሽናል ማናጀር የሆኑ አሉ። ፋብሪካዎች ላይ የራሳቸውን ድርጅት ቀጥረው ፈጥረው ደግሞ ለብዙ ወጣቶች ስራ ልምምድም ስልጠናም የሚሰጡልን ሁለተኛ ደግሞ የስራ እዛው ላይ ደግሞ መርጠው የሚያስቀሩበት የትብብር ስልጠና ዋናው ትልቁ ጠቀሜታው ለድርጅቶችም አንደኛ እዛው ሲለማመዱ ጥሩ የሚባለውን ተመራቂ ወይም ተለማማጅ ማስቀረት የሚችሉበት ሁኔታ አላቸው። ሁለተኛ የሶሻል ሪስፖንሲቢሊቲያቸውን በአግባቡ ተወጥተዋል። የእነሱ ያለውን እውቀት ክህሎት ለልጆቻቸው ለህቶቻቸው ለወንድሞቻቸው በደንብ አካፍለዋል። ስለዚህ ተተኪ አፍርተዋል ማለት ነው። ይሄ ደግሞ ሀገር የሚያድገው እንደዚህ ሲሆን ስለሆነ ሌሎች ሀገሮችም ውጤታማ የሆኑት በቴክኒክና ሙያ ነው። ለሀገራችን በጣም ጠቃሚ የሆነ ነገር ስለሆነ ማኒፋክቸሪንግ ማኒፋክቸረሮችን ሰፖርት እንዲያደርጉ ነው ብለው በፋይናንስ ማኒፋክቸረሮችን ሰፖርት እንዲያደርጉ እንደዚሁ የትምህርት ተቋማትም ዩኒቨርሲቲዎችም አሁን ከሚያስተምሩበት የማስተማር ዘዴ ወጥተው ፕራክቲካል የሆነ መሬት ላይ ሊወርድ የሚችል ትምህርት ማስተማር ቢጀምሩ፣ ለምሳሌ ቴክኒክና ሙያን ባነሳልሽ፣ ቴክኒክና ሙያ ውስጥ በጣም ብዙ ሪሶርስን ያለው በጣም ብዙ ከሚገልጽልሽ በላይ ማለት ነው። ያ ሪሶርስ በአግባቡ እየተጠቀሙበት ነው ብዬ አላስብም። ያንን ሪሶርስ ወደ ማኒፋክቸሪንግ ቢቀይሩት የሜካኒካል ዲፓርትመንት ከሜካኒካል ጋር የተያያዙ ፕሮዳክቶችን ማምረት ቢጀምር ከቻይና ማምጣቱን በትንሹም ቢሆን ያግዛል ለማስቀረት ማለት ነው። ኤሌክትሪካል ዲፓርትመንት ኤሌክትሪካል ነገሮችን ቢሰራ፣ ሁሉም በየዘርፉ በየዲፓርትመንቱ እዛው ቴክኒክና ሙያ ውስጥ ከማኒፋክቸሪንግ ጋር የተያያዘ ነገር ቢያቋቁሙና አንደኛ ከዛ የሚወጡ ተማሪዎችም እኛ ጋር መጥተው በቀጥታ ካለምንም ትሬኒንግ መስራት ይችላሉ። እንደዛ ሲሆን ሁለተኛ ነገር ደግሞ ራሱ ተቋሙ ራሱ ገንዘብ መስራት ይጀምራል። ለሀገራችን በአጠቃላይ ትልቅ አስተዋጽኦ ያበረክታል። ውድ ተመልካቾቻችን እስካሁን ስትከታተሉት የነበረው የዛሬው አስኳላ መሰናዷችን እንደተመለከታችሁት በባህር ዳር ፖሊቴክኒክ ኮሌጅ ተገኝተን የሚሰጡ ስልጠናዎችን ምን ምን ስልጠናዎች ይሰጣሉ የሚለውን ወደ እናንተ አሻገርነ። በዚሁ ዘርፍም ደግሞ ተመርቆ ለራሱ ስራ ፈጥሮ ለሌሎችም ደግሞ ስራ የፈጠረ ወጣት ተሞክሮን አስቃኘናችሁ ይህን ዝግጅት አዘጋጅታ ታ ያቀረበችላችሁ ሸምሲያ በሪሁን ነበር። በማስተዋወቁ ደግሞ እኔ ሳድያ አብዴ አብሬያችሁ ቆየሁ። ሳምንት ሌሎች ዝግጅቶችን ወደ እናንተ እናደርሳለን። ሰላም።